ወደ አመት በፊት አንተ ጋር ያዘችውና ከዛም በኋላ ወንድሟ ያኔ ቤተሰቦቿ ካፊር ናቸው። ከዛ ጠሯት እናቷ እናትሽ ታሟሉ ምናምን ብሎ ከዛ ሄደች እሷ ይቀመ ስለነበረት ነበራት ልታያት ሄደች እና አውቆ ነበር ያኔ አልታመመችም። ከዛም በኋላ ያው አንድ ክፍል ውስጥ ቆልፎበት ያኔ እምነቱ እንድትቀይር ምናምን ነገረት። ከዛ አትቀይርም ምናምን ብላ አንድ ክፍል ውስጥ ቆልፎበት ለአንድ ምናምን

የእሷ ጽናት እቺ ሴት እኔ አላውቀው ነገን ከነያ ትሆናለች የሚለው ተስፋ ላይ በአላህ ነው። አላህ የጀነት ያደርጋት ሱመያ ያስታወሰች ነው። ሱመያ ከእምነትሽ ካልተመለሽ ወደ እምነታችን ካልመጣሽ እንገልሻለን አሏት። ግደሉኝ ገደሏት። ነቢ ስ ላ ሰለም የጀነት መሆኗንም መሰከሩላት። ከምግብ ከውሃ አርቀው ልጃቸውን ለስራ ነገር ከላስር ቀን ምግብ አሰጥቶ መግደል ይህከረም ሰለላሁ ዐለይሂ ወሰለም ኡማዎች መካከል የዚህ አይነት ጽናት ያለው ሰው መስማት ራሱ በዚህ በጣም የሚገርም ነው። እንኳን በእኔ እጅ ያዘች ምግብ ወል ቂያማ ለዚህ ልጅ አላህ ምስክር ያድርግልኝ ትልቅ ጸጋ ነው። ወላ ገይነት ጽናት ያላቸው ማሉ ለካ ለሌሎች ትምህርት ይሆናቸው ትንሽ እናት ይህን ተናገረችን፣ የአባት የተናገረብኝ ብላችሁ እምነታችሁን የምትቀይሩ ሰዎች ካላችሁ፣ ሰልማችሁ እች ሴት እች ልጅ ትምህርት ትሆናችሁ። በጣም ጀግና ነች፣ በጣም ጀግና ነች። እሺ ብላ ወጥታ እራሷን እንትን ብላ መብላትና መጠጣት ትችል ነበር። ነገር ግን ያው በእምነቷ ላይ ጸናች እስከመጨረሻ፣ አላህ ባላትም ቃል ላይ ጸናች። አላህም ብሏል በቁርአን ላይ

በቀጣዩ ዓለም ከኡሉል ዓዝሞች ጋር የሚያስደርጋችሁ ነው። ከቁርጠኝነት ባለቤቶች የሚያስደርጋችሁ ነው አለ። ማን ናቸው ኡሉል ዓዝም? ከነብስ ላ ሰለም፣ ከኢብራሂም፣ ከሙሳ ትምህርት ቤት ነው የምማረው፣ ቤተሰቦቼ ጋር ነኝ ያለሁት፣ ግን እስልምናን መቀበል እፈልግ ነበር፣ ከሰለምኩኝ ግን መሄጃ የለኝም የሚሉ አላህ ሻሂ ነው አላህ ምስክሬ ነው። በጣም ብዙ ልጆች አሉ። እኔ መልዕክታቸውን ማውጣት ስለማልፈልግ ማለት ነው። እና ይሄ ነው። በጣም ብዙዎቹ እየተረዱ ነው። ብዙዎቹ መስለም ይፈልጋሉ፣ ግን ቤተሰቦቻቸው የሚያደርሱባቸውን ጫና ስለሚያውቁ ያንን ፈርተው ነው ያሉት እንደሚያስወጧቸው ያውቃሉ። ወይንም በህይወታቸው ላይ አደጋ እንደሚያደርሱ እንደሚያደርሱባቸው ያውቃሉ። ያሽን ገደሏት አያሽሩ ነገር ግን ለዚች ልጅ በጣም ትልቅ ጸጋ ነው ከአላህ ዘንድ ሸሄድ ሁና ትሄዳለች። በሞት አይቀርም አ ለማንም ከሞት ካይቀር ግን ሸሄድ ሆና መሄድ ያ ሰላ እች ልጅ ሸሂድ ናች፣ ጀግና ናቸው። ለማንኛም እህት ያላትን ገንዘብ በእሷስም ለድሃዎች ሰደቃ አድርግላት። ረመዳን ነው መጪው። በዚህ በረመዳን ቀን ለጾመኞች ፍጥሯ እንዲሆን ዘንድ በአካባቢ የምታውቂያቸው ምስኪኖች ካሉ፣ እናቶች አረጋግጦች የሚያሳድጉ ካሉ የእነሱ ሰደቃ አስጭላት። ወይንም የቤተሰብ ክፍል ካለ ሰዎች ብዙ ብር ነው ቢያንስ በኢትዮጵያ አንድ ሚሊዮን ምናምን ይላል እና ስደት አገር ላይ ኖረች እዛ ገደሏት።

ለአህዝም ስለዚህ ለድሃዎች ለምስኪኖች አከፋፊው ለምስኪኖች ስጫቸው። ለእሷ ሰደቃ ብለሽ ወለብሽ ነይተሽ ሰደቃ የሆነላት። እኔ ግን በጣም ጀግና ብያት ያለሁ። ወላሂ ላዚ ያሰላም፣ ያሰላም። ወይንም እንደዚህ አድርጊላት ወይ ለድሃዎች መስጠት ወይንም ደግሞ ገጠር አካባቢ ላይ የምታወቂው ካለ ውሃ የሌላቸው ገጠር ሀገር ላይ ከስንት ርቀት ይሆን ከውሃ ከወንዝ ከመሬት እየጠጡ እስከ ሀገር ድረስ የሚኖሩ ይኖራሉ። ለነዚህ አካባቢ ውሃ እንዲወጣ ማድረግ ማድረግና ይህንን ልፋታቸውን፣ ድካማቸውን ቅንስ አድርጎ በአካባቢያቸው ላይ አንድ ባንቧ ተከፍቶ ከዚያ ሰዎች በጠጡ ቁጥር አጀር ታገኛለች። ይሄ ሰደቃ ጃሪያ ይባላል። ቻል አ አንቺ ጋር ገንዘብ እንዳላቸው ቢያውቁ እንዲያውቁ አይለኩሽ ናቸው ራሱ ገንዘብ አንቺ ነው ሚስቶ ለብለሽ ሰደቃ አድርግም ሰደቃ አድርግላት፣ እሺ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 የጽናት ትክ እኔ በዚህ ጊዜ የሚሰልመው ልጆች እኔ በጣም እየገረመኝ ነው ግን ወላሂ በጣም እየገረመኝ ነው ብዙ ሰለምቴ ልጆች አሉ ጽናታቸው ልክ እንደዚህ የሆነ በጣም እየገረመኝ ነው ልክ ይህን ታሪክ እኮ ይሄን በታሪክ ነበር መሰለኝ እኔ እስከ ዛሬ እነ ሶመያን ታሪክ እናወራ ነበረ ዛሬ እነዚህ ልጆች እንደዚህ አይነት ጽናት ያላቸው ጀግና ልጆች ነፋሉ በጣም እየገረሙ ማለት ነው ምንድ ነው የምትሉ ልጆች ከዓመት በፊት ምናምን እዚህ የሰለመች ልጅ ነበረች። ሰለምቴ ነች። ከስደት ሀገር ወደ ቤተሰቦቿ ስትሄድ ጊዜ ኢትዮጵያ ና ያሏት፣ ከዚያ በኋላ ገኟት ቤት ከሄደችላቸው በኋላ ቤት ወይ ወደ ክርስትና ተመለሽ አለበለዚያ ማትቀበይ ከሆነ ነገር ይናል። አልቀበ አልቀበ በፍጹም አልመለስም አረቻቸው ክዳት ዘጉባት ለስር ቀን ያክል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 እነ አማር እነ ቢላል እነዚህን ሁሉ የመካ ንጉሶችና ሽማምንቶች በመስለማቸው ምክንያት እነዚህን ይቀጧቸው ነበር። ነቢያችን ለ ላ ለ ሰለም በአጠገባቸው ሲያልፉ ምናሏቸው ሰብረን የአለ ያሲር ፈኢነ መውዒደኩም ልጀና አሉ። እናንተ በመስለማችሁ ምክንያት እየተፈተናችሁ ያላችሁ የያሲር ቤተሰቦች ሆይ በእምነታችሁ ላይ ጽኑ፣ ወደኋላ እንዳትሉ፣ ከጸናችሁ የእናንተ ቀጠሯችሁ ጀነት ነችና አሏቸው። እነሱም ጸኑ፣ ተገደሉ በእምነታቸው ላይ። ሱመያ የመጀመሪያዋ ሰማዕት ነች፣ ከዚህ ትውልድ ቸው የመጀመሪያዋ ሸሄድ። አስተኛትና ትመለሻለሽ? አትመለሽም? ወደ መንገዳችን ከእስልምና አሏት። በፍጹም ዳግም ወደ ባዕድ አምልኮ አልመለስም፣ ከእስልምና መለስ አልችልም ማለቻቸው፣ ብልቷ ላይ ነው የወጓት። አስተኝቶ ያጀማ ብልቷ ላይ ነው የወጓት። ዛሬ ላይ ይህን ታሪክ እየረገሙ ነው። በረሃብ ገደበ ሎጅተ እና ጽኑ፣ በእምነታችሁ ላይ ያ የነብዩ ሰለላሁ አለይሂ ወሰለም ብስራት ለዛች ሴት ለሱመያ የተነገረው ለእሷ ብቻ አይደለም። እስከ ዓለም ፍፃሜ ድረስ ለሚመጡ ሰለምቴዎች በእምነታቸው አዛ ለሚደረጉ መከራ ለሚደርስባቸው ሁሉ ብስራቱ ይቀጥላል። ጽኑ፣ ቀጠሯችሁ ከአላህ ዘንድ ጀነት ብቻ እንጂ ሌላ አይደለም። ይሄን አላህ በቁርአን ላይ ተናግሯል። ልክ እንዲሁ ነብያችን ሰለላሁ አለይሂ ወሰለም ሀዲስ ላይ ተናግረዋልላ ም ለ

ሰልማ ማለት ነው። ትክክለኛ ታሪክ ነው። ትክክለኛ ታሪክ ላይ የተከሰተ ይሄ። እነዚህ ሴቶች ሴት ልጅ አንድ ነገር ተረዳች እና ካወቀች ጽናቷ ከወንድ ልጅ ይበልጣል። ይህን ታውቃላች። ሱመያ ነበረች። የመጀመሪያ ተፈታኝ ከባድ እንደሚሆነበት ታውቃላችኋ። እሷ የዛን ሽብላ ገሸሽ ብላ በትልቅ ኖሮ ምናልባት ሌሎችም የዛውን መንገድ ሊከተሉ ይችሉ ነበር። በጽናት ግን ቆመች። እንዳውም ፈገግ እያለች ነው ግዳሉኝ ከፈልጋችሁ ነው ያለቻቸው። በፍጹም ግን ከኢስላም ልመለስ አልችልም ዳግም ወደነበርኩበት በአዳም ልኮ አልመለሱም አለቻቸው። ተንጠራርተው ስለት ባለው በብረት ብልቷ ላይ ቅንጃል በቀወጓት ገደሏት። አላህን ውስትአን አን ውስአን ዳታዝናኖች። እሺ ጥያቄ ያለው አይቀጥም እና እሷ ማለት መስቀል አስሮላት ቤተክርስቲያን ውስጥ ነው። ያኔ ወንጀል የለባትም፣ ማሶው ምንም አያደርጋትም። እሱ ምንም የለባትም። ቤተክርስቲያን ለምን ውስጡ አይቀብሯትም? እችን ል አላህ መልቅያላ ትልቅ ደረጃ ይስጣል። እና ለተኛ ጥያቄ ደግሞ ማለት ነው እኛ እኔ እህቶቼ ምናምን ማለት ነው። ይሰለምቴ እንትና አለ ጅማ ላይ ማለት ነው። ሰለምቴዎች ሲሰልሙ ያው ቤተሰብ ያባረራቸው ምናምን ጅማ ላይ ቤት ተከራይተን እናስቀምጣቸዋለን እና ከዛም በኋላ ያን ወደዚህ መምጣት የፈለጉትን እናመጣቸዋለን። ያኔ ማህራም የላቸውም እንጠይቅበታለን። ያው ቤተሰብ ጋር መኖር ስለማይችሉ ማለት ነው። ይጅራ ችግር የለውም። ምክንያቱም እዚያ ቦታ ላይ እንደዚህ የሚገሏቸው ከሆነ አዛብ የሚያደርጓቸው ከሆነ ለህይወታቸው አስጊ ከሆነ ዩስራዑ ራ ራ ለነገቀ ደነገጠ ባድ ለዚነ አመኑ እነ አር ዋሲቱ ፈእያየ ፈዕቡዱን ይላል። እንዳውም ይሄን ብር እነሱ ካሉ ለነሱ አድርጌ የሰማሽ ነው። ከቸገሩ ሰለምቴ ልጆች ካሉ እንዳልሽው ክላስ አስቀምጣቸዋቸው ትር የምትሉ ካሉ ለነዚህ አድርጉላቸው። በአደራቸውን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 እንደ አጠቃላይ እነዚህ ልጆች ሂጅራ ይደነገግላቸዋል። በእምነታቸው እንትን ምራቸው ከሆነ መሕረም ባይኖራቸውም ራሱ ለእነዚህ ልጆች በህይወታቸው እዛ ላይ አደጋ ከሆነ የመግደል ሙከራ እያደረጉባቸው ከሆነ ትችላላችሁ። አቤት ሰላም አለይኩም ወራህመቱላሂ ወበረካቱ። እኔም ጥያቄ ነበረኝ። አሁን የጓደኛዋን ታሪክ ስትስት አውራ ሰምቼ እኔም እንደዚህ አይነት ተመሳሳይ ታሪክ ያኔ አብራኝ የምትሰራ ልጅ ነበረች። ክርስቲያን ናት፣ እዚያ ሰለመች። ከዛ እዛ ቤተሰብ ወቅተው ፈቃደኛ አይደሉም። ልጅ ነበራት እዚያ ስትሄድ አንድ ነገር ቃል ግቢልኝ፣ እኔ ከቤተሰቦቼ ጋር መኖር አልችልም። ያለችበት አከባቢ በጣም ቤተክርስቲያን ይበዛል። ስለዚህ ልጄን ይዤ ነው የምመጣው፣ አንቺ ያለሽበት እመጣለሁ፣ ግን እንድትቀበኝ ብላኝ፣ ቁጥር ተቀበለች። እኛ ሀገርም የዚህም ቁጥር አለ ብር አስቀምጣለች። እኔ ጋር ይኸው አራት ዓመቷ ብጠብቃት ብጠብቃ እስካሁን ምንም ስለት

እዛ ያለችበት ሀገር እንደዚህ ስልምና ብዙ አይደለም ብላለች። ቤተክርስቲያኖች ይበዛሉ እና በዚህ ብቻ ቃል ግቢልኝ ያለች። ምንም ችግር የለውም አብሽሩ ሀገርሽ ግቢ ይዘሽ ችግር የለም። የዛሬ ዓመት ልሄድ ስል ቢሄድ ቁጥሯን የያዘችው ይሄንን ቁጥር ነው። እናቴን ቁጥር ሰጥቻታለሁ። እርግጥ ግን አልደውለችም። ያኔ ለእሷ ብዬ ነው አንድ ዓመት የጨመርኩት። የሆነ ደውላ ልታጣ ትችላለሁ ወይም

ፎቶ አለሽ ፎቶ አየለኝም እዚህ አገር ከመጣች ቆይታለች ግን በፊት ፎቶ ነበረን የሚገርመው ነገር እሷ ከእኔ በለጠች ቁርአን ቀራች ምናለች አለ ሰዎቿ ጋር ቁርአን ይቀራሽ ቁርአን አከተመት ፎቶ የሚባል ነገር በቃ ከእኔ በሳጎች በቃ በጣም የምትገርም ዲን ሆነች ፎቶ የሚባል ነገር አጠፋፋች አንድ ፎቶ በቃ እንዳይኖረን ምናምን አለች